የማህበረሰባችን መሰረት የስልጣኔያችንም ቁመት የስነ ምግባራችን መቀነት የስነ ስርዓታችን አጥር የግብረገብነታችንንም ሚዛን እየናደ ያለው ምን እንደሆነ ታውቃለህ? እነግረሃለሁ። ከዛ በፊት ግን ይህ ዮጊ የገላ ሳሙና ነው። ዮጊ የገላ ሳሙና ላለፉት ስድስት ዓመታት እኔ ሳዘጋጀው ከልጆች ጋር ከወዳጆች ጋር ስንታጠበት የቆየ ነው። የገላ የፀጉር የፊት ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ወይም ደግሞ አምነ ምግብ ውስጥ ከታቸው የምትመገባቸውን ዘይቶች ነው ሳሙና የምናደርጋቸው። ይህ ሳሙና ምንም አይነት ፋንሲ ማድረጊያ ወይም እንዲያምር ለሽታ፣ ለቀለም፣ ለአረፋ ለማድረጊያ ረጅም ጊዜ ሸልፍ ላይፍ እንዲኖረው ብለን የምንጨምርበት ምንም አይነት ኬሚካል የለም። ስለዚህ ነው እነዛ ኬሚካሎች በመቅረታቸው ቆዳችን ጸጉራችን በነዚ ኬሚካሎች ሊደርስበት የሚችለውን የጎንዮሽ ጉዳት መድረቅ፣ መከርቸፍ ማስቀረት ትችሉናል። ከዚህም የተነሳ በእነዚህ ሳሙና ስንታጠብ ቆዳችን በቀላሉ ራሱን ሞስቸራይዝ የሚያደርግ ጸጉራችን የሚፋፋ ሆኖ አግኝተ ነዋለና እኛ እንደተጠቀምንበት አንተም ገዝተ እንድትጠቀምበት እንመክርሃለን። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን አድራሻ የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። በዛ ሰርች በማድረግ እዚህ አዲስ አበባ ውስጥ ሜክሲኮ አካባቢ ታገኘዋለህ። እኛ እንደተጠቀምንበት እንድትጠቀምበት እንጋብዛለን። እግረ መንገድህንም ደግሞ ይህንን የአባወራ ቻናል ታግዛለህ። ስለዛም ደግሞ እናመሰግናለን። ጀግናው እንዴት አለ? አሁን ባለንበት ጊዜና ዘመን ያለንበትን ማህበረሰብ እየጎዳ ያለው ይህ አጥፊ በተለይ ችላ ሊባል አይገባም። እሱ ትውልድን ገና ከስሩ ከመሰረቱ በሰውነቱ ከተጠራለት ልሕቀት እንዳይደርስ ሲያግደው፣ እንደ ግለሰብም ሆነ እንደ ማህበረሰብ በግልም ሆነ በጋራ የምንጎዳበት መጥፊያችን ይሆናል፣ ሆኗልም። ጉዳቱ ደግሞ በነፍስም ሆነ በስጋ ነው እንጂ በጀግንነት በተለይም ደግሞ በወንድነት ላይ የታወጀው ጦርነት ይህ የምነግርህ እርሱ ነው። ጀግንነት በማህበረሰባችን ውስጥ በተለይ ከጊዜ ወደ ጊዜ እየተኮነነ እየተኮነነ የመጣ ጉዳይ ነው። በተሰጣቸው ጸጋ በልጽገው አይለውበትም ሲገኙ ልጆቻችን እንዲሸማቀቁበት እንዲሸማቀቁ እየተደረገ ነው። ከዚያ ይልቅ ባልተሰጣቸው፣ ባልተጠሩበት፣ ባልተጠበቁበት ራሳቸውንም ሆነ ትውልድን በማይጠቅሙበት በሚጎዱበት እንደውም ሲገኙ መስክ ሚና ሲገኙ ማድነቅ ማቆለጳበስ እየተለመደ ነው ራሱን አሸንፎ ይህም ማለት ፍላጎቱን፣ ስሜቱን ገዝቶ ሰልጥኖበት በወንድነቱ ከእርሱም በሚገኙት በአባትነት፣ በባልነት፣ በመሪነቱ ትውልዱን ቅጥ አስይዞ ስነ ስርዓትና ስነ ምግባርን አስተምሮ ግድ የሚለው አባት፣ ባል፣ ወንድ፣ ራስ እየተወገዘብን ነው። ከዛ ይልግን ከዛ ይልግን በመብትና በነፃነት ሰበብ በእኩልነትም ሰበብ ሌብነትን አስመሳይነትን፣ ሆዳደርነትን፣ ስንፍናን፣ ሰበበኛነትን የሚያስተምረው የሚያሳየውም አባት እየተበረታታ ቦታና መድረክ የሚሰጠው መጥቷል። እንዲሁም ደግሞ ራሷን በንጽህና ጠብቃ ይህም ማለት ፍላጎቷን ስሜቷን ገዝታ ለባሏ ተገዝታ የምትኖረው ሚስት እንዲሁም ልጆቿን ከአባታቸው ጋር ለማሳደግ ደፋ ቀና የምትለው ፈተናን የምትጋፈጠው እናት ከትውልዱ እይታ እንድትርቅ እየተደረገ ትዳርን ማፍረስን፣ ፈትነትን፣ ዲቃላ መጎተትን፣ ከትዳር ውጪ መውለድን፣ ያለአባት ማሳደግን የምታስተምረው የምታሳየው እናት ጀግኒት እየተባለች እየተቆለጳጰሰች በመገናኛ ብዙሃንና በተለያዩ ቦታዎች ላይ መድረክና እይታን እንድታገኝ ትደረጋለች። ታናሽ ትውልዱ ወደ ተፈጠረለት ልዕልና፣ ወደ ተጠራለትን ቅድስና በሚሄድበት መንገድ ጨክኖ የሚደርስበት ጀግንነቱ ጦርነት ታውጆበታል። አንድም ትውልዱ በራሱ ላይ ጨክኖ ሊሄድበት የቆረጠበትን ጀግንነት መንገዱ ጦርነት ታውጆበታል። ልጆቻችን ሴሰኝነትን፣ አመንዝራነትን፣ ፈትነትን እንዲለማመዱት ብቻ አይደለም በንጽህና ተጠብቆ በትዳር ተወስኖ ጠንካራ ቤተሰብ፣ ማህበረሰብና ትውልድን ከማፍራቱ ይልቅ እርሱን መርጠው ይህንም የቀደመውን እንዲመርጡት ይደረጋል። ይህንንም ደግሞ የመገናኛ ብዙሃኑ ሲያራግቡት ወንዱን ከጀግንነት ርቆ ንክር ምስኪን በማድረግ የሚሳተፉት የሚያስተምሩት ተቋማት በጀግንነት የተሰቀለው ላይ በጀግንነቱ ላይ የተሰቀለው ላይ ሚስቱ አመጻበት በአመፀኝነት ትዳሩ እንዲፈርስ የሚያበረታቱት ግለሰቦችና ተቋማት ያቀጣጥሉታል። ታናሽ በጀግንነታችን ላይ በጀግንነታችን ላይ የታወጀው ጦርነት አንተ እንዴት ታየዋለህ? ጀግንነት ከፍተኛ ጦርነት ታውጆበታል። ጀግና የሚባሉት አባቶቻችን ወንድሞቻችን በዛ በጀግንነት ህይወታቸው፣ በጀግንነት ኑሯቸው፣ በጀግንነት ዳራቸው እንዳይቀጥሉበት፣ እንዲወድቁበት አሪያቸውን እንዳያስቀጥሉበት እንዳያስቀጥሉበት ህይወታቸው ህይወት ትዳራቸው እንዲፈርስ እየተደረገ ነው። ከዛ ይልቅ ግን ስንፍናን፣ አሰስነትን፣ አልጫነትን፣ ሰነፍነትን፣ ሰበበኛነትን፣ ስሜት ላይ አለመሰልጠንን አቆለጳብሰው እያስተማሩን ነው። ይህንን እንዴት ይችላል እንለዋለን። ትውልዳችን ነገ ይህንን እያየ እንደ አሪያ እየወሰደም ካለ እንዴት አድርጎስ ከስልጣኔው ላይ ይደርሳል? እንዴትስ አድርጎ በስነ ምግባርና በስነ ስርዓት የተገነባ ትውልድ ይኖረናል? እንዴትስ አድርጎ አባቱን ለጠራው ዓላማ ወደ ተፈጠረለት ልዕልና በልሕቀት መድረስ ይችላል። በኤክሰለንስ መድረስ ይችላል። ይህ ይችላልን እንለው የሚገባ ጉዳይ አይደለም። እኛ እነዚህን ነገሮች የምንጋፈጠው የግዴታ በሶሻል ሚዲያ ወይም በመገናኛ ብዙኃን አይደለም፣ በማህበራዊ ትስስር ገጾች አይደለም። ይልቁንስ መጀመሪያ ይህ የተገፋው ይህ ጦርነት የታወጀበትን ጀግንነት እኛ ለብሰንና ተላብሰን ጦርነቱን በመጋፈጥ እንጂ የሚከፈለውን ዋጋ ከፍለን ጦርነቱን በመጋፈጥ እንጂ ለልጆቻችንም አሪያ የምንሆንላቸው ይህንኑ ጦርነት በማውራትና በማራገብ ሳይሆን ይህንን ጦርነት እኛ በጀግንነት በመጋፈጥ እንጂ ነው። ወንድም አለም ጀግንነት ጦርነት ተከፍቶበታል። ልጆቻችን ወንድሞቻችን፣ እህቶቻችን በተሰጣቸው በተለይም ደግሞ አባታቸው በሰጣቸው ተፈጥሯዊ ጸጋ ደክመውበት ወጥተው ወርደው አትርፈውበት ከመገኘት ይልቅ ባልተሰጣቸው ጸጋ ሲዳክሩ መበረታታታቸው፣ መቆለጳጳሳቸው በተሰጣቸው ጸጋ ሊደርሱበት የሚገባው ጀግንነት ላይ የተከፈተ ጦርነት እንጂ ሌላ ምን ሊባል ይችላል? ከዚህም የተነሳ ማህበረሰባችን የሚቆምበት ሀገር የምትገነባበት መገንቢያ ጡቡ ትዳር፣ ቤተሰብ እየፈረሰብን፣ ልጆቻችን እየተበተኑብን እንዲሁም ደግሞ እነዛም የተበተኑት ልጆች ከተሰጣቸው ጸጋ እየራቁ ከተፈጥሯቸው እየራቁ እየባከኑብን ነው። ይህ ችላ የምንለው ጉዳይ አይደለም። በይበልጥም እኛ ራሳችን ታጥቀን የምንጋፈጠው እንጂ። ይህንን በጀግንነታችን ላይ የታወጀ ጦርነት አንተ እንዴት ታየዋለህ? ምንስ አስተያየት ታስቀምጥለታለህ? እስቲ በኮሜንት መስጫ ስር አስቀምጥልኝ።